ሰላም የተወደዳችሁ፣ ዛሬ ስለ ደም ማነስ ህመም እና አመጋገብ እናያለን። የደም ማነስ ህመም ማለት ደም ውስጥ ያለው የቀይ የደም ሴል ቁጥር ማነስ እንዲሁም ወይም መቀነስ ወይም የሄሞግሎቢን መጠን በማነስ የሚከሰት ህመም ነው። ሄሞግሎቢን በዋነኝነት ስራው በደም ውስጥ ኦክስጅን በመሸከም ወደ ሴሎቻችን ወይም ወደ ህዋሳቶቻችን ማድረስ ነው። የደም ማነስ ህመም የተለያዩ መነሻ ምክንያቶች ጋር የተገናኘ ቢሆንም ብዙውን ጊዜ የሚከሰተው ግን በአይረን ማዕድን የተነሳ ነው። በብረት ወይም አይረን ማዕድን የተነሳ የሚከሰተው የደም ማነስ ህመም ሰውነታችን የሚያስፈልገውን ከሚያገኘው መጠኑ ሲያንስ የሚከሰት ነው። በመሆኑም በቂ የሆነ የብረት ማዕድን ሰውነታችን ያስፈልገዋል። ምልክቶቹ እንግዲህ የሚባሉት ከፍተኛ የሆነ የድካም ስሜት፣ የራስ የማዞር ስሜት፣ ከባድ የሆነ ራስ ህመም፣ የሰውነት መዛል፣ ፈጣን የሆነ የልብ ምት እንዲሁም የፊት መገርጣት የመሳሰሉት ይጠቀሳሉ። አመጋገብን በተመለከተ እንመልከት። የመጀመሪያው እንግዲህ አይረን ወይም የብረት ማዕድን ከሁለት ተዋጽኦ ማግኘት እንችላለን። የመጀመሪያው ከእንስሳ ተዋጽኦ ሲሆን፣ ሁለተኛው ደግሞ ከእጽዋት ተዋጽኦ እናገኛለን። ሰውነታችን ከእንስሳ ተዋጽኦ የሚያገኘው አይረን ከሁለት እስከ ሶስት እጥፍ በፍጥነት መጥጦ መጠቀም ይችላል። የምግብ ምንጮቹም እንግዲህ ጉበት፣ ቀይ ስጋ፣ የዶሮ ስጋ፣ ሰርዲን፣ ቱና እና እንቁላል ይጠቀሳሉ ማለት ነው። ከእጽዋት የምናገኘው አይረን ቶሎ በሰውነታችን ተመጦ ጥቅም ላይ እንዲውል ቫይታሚን ሲ አመጋገባችን ውስጥ ማካተት አለብን። እንዲሁም ምግብ እየተመገብን ሻይና ቡና አለመጠጣትም ይመከራል። ምክንያቱም የአይረን መመጠጥን ስለሚቀንስ ነው። እንግዲህ ከእጽዋት ከምናገኛቸው የአይረን ምንጮች የሚከተሉት ይጠቀሳሉ፦ ዘቢብ፣ ኮክ፣ ተልባ፣ ብሮኮሊን፣ ምስር ቦሎቄ፣ የዱባ ፍሬ፣ አፕል፣ እስፒናች፣ ሽምብራ፣ አኩሪ አተር የመሳሰሉት እንግዲህ በመመገብ ለደም ማነስ ይመከራሉ ማለት ነው። ስለዚህ እነዚህን ከእጽዋትና ከእንስሳት የምናገኛቸውን የምግብ አማራጮች በመጠቀም የደም ማነስን ማስተካከል እንችላለን ማለት ነው። መልካም ጊዜ።